ማርታ እንግዲህ ለደረጀ እኔ ቶሎ ብለ ከዚህ ካመጣሀት ቦታ ከቤት ያስወጣልኝ ጌጣጌጥ ምንም የቀረት ነገር የለም፣ የዘረፈችኝ ዳጣ ናት። ስለዚህ እኔ አሁን በፍጹም አልለቃትም፣ ቶሎ ብለ ያስቀመጠችው ቦታ ትናገር፣ በማለት እንግዲህ ጎረሮዋን የዛ እንግዲህ ተናንቃት ያለች ማርታ ማለት ነው። ደረጀ መረጥተ ጥሩ አይደለም፣ እንደዛ አይደለም። ተረጋግተን ቁጭ አድርገን እንጠይቃት በመነጋገር ሁሉም ነገር ይፈታል፣ ሲላት ማርታ በፍጹም በፍጹም እኔ ብዙ ጌጣጌጦች፣ ወርቆች፣ የሁሉም ነገሮች ነው ያጣሁት። ስለዚህ እስካሁን ድረስ አሽሽታው ይሆናል ከቤቴ ማንም ቢሆን ማንም ሌባ የለም ሌባዋ ዳጣ ናት በማለት እንግዲህ ተናንቃለች ማለት ነው ማርታ። ዳጣም እንግዲህ ምንም ያላሰበችው ነገር እንግዲህ ዱብ ዕዳ ነው እሷ ምን አለብኝ ብላ እንግዲህ ከናታ ጋር እንግዲህ ነበር የወጣች ስትመጣ፣ ግን ቤት ውስጥ ያልተጠበቀ ነገር ነው የገጠማት ማለት ነው። እንግዲህ ማርታም እንግዲህ እረ ተይ ትዬ ትሞትብሻለች ብላ ስትላለም፣ ምንም ብናትልም እኔ የምፈልገው ይሄው ነው በማለት እንግዲህ ማርታ እንግዲህ ተናዳለች። ያው ደረጀም ተይ ጥሩ አይደለም ተይ በማለት እሱም ቢለምናትም፣ በፍጹም በፍጹም ያው ዳጣ ወስታው ከሆነ ወይም ደግሞ ይሄ የወሰደችው ጌጣጌጥ እሷ ላይ ከተገኘ እኔ ነኝ ለፖሊስ አንስቼ የምሰጣት። ተረጅኝ ሲላትን በፍጹም እኔ አሁን ታምጣ አሁን ካላመጣችው አይሆንም በማለት እንግዲህ ተናንቃለች ማርታ ማለት ነው። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናቸውልኝ? ሰላም ነው ወይ? ሰላማቸው ይብዛ። ሁላችሁም ስለምታበረታትኝ በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ አርጋችሁ ስለምታልፉ ከልብ አርጌ አመሰግናለሁ። ኢትዮጵያ ሀገራችን ሰላም ያርግልን። ያው እንግዲህ እንደነገርኳችሁ እንግዲህ ዳጣዬ በጣም ታሳዘናለች። እንግዲህ ቤተሰቤ አግኝቻ ያለው እህቶች አግኝቻ ያለው አባቴ አግኝቻ ያለው በማለት በደስታ ነበረ እንግዲህ እዚህ ቤት የመጣች ስትመጣ ግን፣ ያው ያልጠበቀችው ነገር እንግዲህ ገጥሟታለች። ያብዬ ተብዬ እንግዲህ ያው የናቲ ፍቅረኛ ማለት ነው እንግዲህ ቤት ውስጥ የነበረ የእናቷ ጌጣጌጥ በጠቅላላ ዳጣ ወሰደችው ለማስባል እንግዲህ ብዙ ነገር ሰርታለች ማለት ነው። በጣም ያሳዝናል። እንግዲህ ዳጣ ብዙ ጣጣና መከራ ውስጥ እንግዲህ ከዛ ሁላ መከራ አልፋ እንግዲህ ሞገሴ፣ ጥሩ ቤተሰብ እንግዲህ አግኝቼልሻለሁ በማለት እሷን በደስታ ነበረ እንግዲህ ቤተሰቦችን አገኘሁ ብላ ነበረ ግን በፍጹም ማርታ የመጣት ከጎዳና ነው። ከዚህ ቤት ቶሎ ማስወጣት አለብህን አልፈልግም በማለት እንግዲህ ያው ማርታ እንግዲህ በጣም ተናንቃለች ከእሷ ጋር ማለት ነው። በጣም ግን ከባድ ነው ማለት ነው ህይወት በጣም ብዙ ፈተና አላት ማለት ነው። እንግዲህ ያው ዳጣዬ ደግሞ በብዙ ነገር ተፈተናለች ማለት ነው። እና ምንድነው የማየ ችግር አለ ሲልናታ እንደ አንቺ ደግሞ ታወራለሽ እንዴ በማ ዞር በልልኝ አንተም ተባባሪ ነህ አንተ ተባባሪ ነህ ለምንድነው ነው ከሷ ጋር ተባብረህ እኔ ግን ታዝቤሃለሁ ናታን በማለት ናታ ዞር በልልኝ ዞር በልልኝ ዳጣዬ እኔ ምን አረኩ እኔ ምን አጥፍቼ ነውም ስትል አሁን እኔ መፈልግ የወሰደችው ዕቃ አንድ በአንድ መልሽ እኔ አልለቀሽም የወሰድሽው የት ነው የወሰድሽው እኔ በፍጹም ሌባ አይደለሁም ማርታ ግን ለምንድነው ቁጭ አድርገን ብንጠይቃት? ሲላት ዝም በል ደረጀ፣ አንተነ ከጎዳና ላይ አምጥተ ያዘረፍከኝ። ኧረ ተውተው ኧረ ተይ ተረጋጊም ሲላት በፍጹም ልትረጋጋ አልቻለችም። ማለት ነው ያው በጣም እንግዲህ ከባድ ነው ማለት ነው። ናታን ራሱ አንተ ተባባሪ ነህ፣ ከእሷ ጋር ተባብረሃል በማለት እንግዲህ ናታም እንግዲህ የማዬ ጌጣጌጦች አብዬ ናት ይህ ነገረችኝ፣ አብዬ ናት እያለች እንግዲህ ውሃ አንስታ በጥፊ መታታለች። ማለት ነው ያው እንግዲህ ጌጣጌጧ ጠቅላላ ስታነሳ ደርሳባት ነበረ ውሃ ማለት ነው። ግን ውሃን እንግዲህ ስታወራ ግን በጣም ነው መጥፎ ምት መታቻት። ለምንድን ነው የምታዋረጀኝ እዚህ በማለት ማለት ነው እንግዲህ። ልቀቀኝ ብያሃለሁ፣ ዞር በል። በጣም ነው ማፍረው አንተ ራሱ ለእሷ ተባባሪ ነህ ያደረከውም ደግሞ ከእሷ ተባብረ ነው። በጣም ነው ያፈርኩብህ በማለት እንግዲህ፣ አንቺ ሌባ፣ ዱርዬ ቤት የዘረፍሽኝ አይደል በማለት እንግዲህ ማርታ ተናገሪ፣ ረቴ፣ ማርታ እባክሽ፣ ማርታ ሲላትም ተረጋጊ፣ ተረጋጊ ይትለኛለህ፣ እንዲ የጠፋ ንብረት እኮ ለአንተም ጭምር ነበር፣ ግን አንተ ጭራሽ ሌላ ክፍተት እየፈጠርክ ነው በማለት ቆይ፣ እንደዚህ እኮ አደለም ማርታ፣ እንደዚህ እኮ አደለም አነጋገራችን ቁጭ እናርግና እንጠይቃት ሲላት በፍጹም በፍጹም አልተዋትም፣ ልቀቀኝ ዞር ብልናት፣ እንግዲህ እሱ ደግሞ እንግዲህ እያገላገለ ይገኛል ማለት ነው። ናታን ዞር በልልኛ አንተ አንደኛ ተባባሪ ነህ በማለት ማርታ እንግዲህ ምንም ነገር አለቃትም ብላለች ማለት ነው። ሰላም እንግዲህ ተጨናንቃለች ማለት ነው። ኧረ ተይ እትዬ ትሞት ብሻለችን ብላ ብትለምናት ምንም ነገር አልሰማም በማለት እንግዲህ ምንም ልትለቃት አልቻለችም ማለት ነው። እና በጣም ታሳዝናለች። ያው እንደምታውቁ እንግዲህ ህይወት ብዙ ታውረዳ አላት ብዙ ነገር አላት ማለት ነው። እና በጣም ሁሉም ነገር እንግዲህ ያሳዝናል። ያው ውሃ ሙሉ በሙሉ አይታለች እንግዲህ ቱጋ እንዳስቀመጠችው ከመሳቢያው ላይ ስታነሳ ምናምን ግን ያው ልጅም ስለሆነች እሷን ያው የሚሰማትም ትኩረት አድርጎ የሚሰማትም የለም ማለት ነው። እሷም ደግሞ ስታወራ ተነስታ በጥፊ አለቻት ማለት ነው፣ ያው እንዳታወራ ማለት ነው። እና በጣም ከባድ ነው በአጠቃላይ ማለት ነው። እና እኔ ከሁሉም ያሳዘነችኝ እንዳጠየናት ለምን ምንም ያልጠበቀችው ነገር ስለገጠማት ማለት ነው። መስማት አልፈልግም፣ አሁንንም ከዚ ቤት አስወጣልኝ፣ ከዚህ ቤት አስወጣልኝ ብያሃለው፣ ደረጄ በማለት እንግዲህ እሺ ብዬሻለሁ፣ ተረጋጊ ግን ማርታ በማለት እንግዲህ ወይኔ ማርታ፣ ለማንም ዱርዬ መጫወቻ እኮ አደረገችኝ፣ ንብረትም ዘረፈችኝ፣ ቆይኔ ነኝ ማቀው እንዴ እንዴ በማለት እንግዲህ እቺ ደግሞ አስመሳይ በቃ ይዞች ተረጋግ እያለች እንግዲህ፣ እህቺ አብይተብዬ ማለት ነው እንግዲህ አበጌሌ ናት እንግዲህ። ጌጣጌጡም እንግዲህ ከዛች ከመሳቢያ ውስጥ አውጥታ ሌላ ቦታ ያሸሸችው ግን፣ አሁን ቁጭ ብላ አብራ እያባበለች አትገኛለች። ሰላም ደግሞ እንግዲህ ደንግጣለች፣ ያው ብዙ ሰዓት ነው ከነሱ ጋር ተይ አባዬ እጅሽ ላይ ሰበብ እንዳትሆን ብላ ሁላ ለምናታለች ማለት ነው እሷም እንደዛ ስትጠይቃት ራሱ ለምድ ብናትልም የራሷ ጉዳይ ነው በማለት ነበር የመለሰችላት። እንግዲህ አሁን ዳጣ እንግዲህ ወደ ክፍል ገብታ እባክሻ አታልቅሺ ዳጣ ይዞሽ በማለት ለእኔ መሰደብ በእኔ እንደዚህ መሆን ማልቀስም እኮ ብርቅ አይደለም አባዬ ትላለች። ቆይ ምንድን ነው የተፈጠረው? ንገረኝ እስቲ። ማርታ እኮ ከመሬት ተነስታ እንዲሆና አታውቅም በዛ ላይ የጠፋው ጌጣጌጥ በጣም ውድ ነው። አውቃለሁ ዱርዬ ነኝ፣ ግን የእኔ ጥፋት ይሄ አይደለም አባዬ። እኔ ምንም የወሰድኩት ነገር የለም። ጌጣጌጡ ውድ ነው አባውቃለሁ። ቤት ውስጥ እቃ እቃ ቢጠፋ እኔ መጠርጠሩ ብርቅ አይደለም። እኔ ብዙ ነገር አሳልፈ ያለ እሺ፣ ማርታ የምትለው ነገር ታውቂያለሽ? እኔ በፍጹም አላውቅም። እኔ ምንም አውቀው ነገር የለም እኔ መጽሐፍ ልገዛ ከናቲ ጋር መርካቶ ሄጃለው ምንም አውቀው ነገር የለም በማለት እንግዲህ ከናታ ጋር እንግዲህ አብራ ሄዳለች። እሷ ቤት ውስጥ የተፈጠረ ነገር አታቅም በፊት ግን አው ነበርኩኝ፣ ግን አሁን ግን እኔ እንደዚ አይነት አመን የለብኝ። የዛ ሰዓት ሞባይል ሰርቅ ነበረ ለዛውም መበላው ስለሌለኝ፣ አሁን ግን እነብሩኬና ነ ሞገሴ ካገኘው በኋላ ምንም ነገር አልወስትም። ምንም ነገር የምሰርቀው ነገር የለም የምበላው ነገር ስላገኘው በማለት እንግዲህ ዳጣ በቃ ታዩ። ስሜታዊ አትሁኝ፣ በቃ ማርተም ትክክልናት። በጣም ውድ የሆነ እቃ ነው የጠፋት ይሆናል፣ ይሆናል፣ ይሆናል። ግን እኔ ሰው ነው እንጂ የራበኝ እኔ እቃ ምንም የነካሁት ነገር የለም ግን በማለት እኔ አስር ቀን ሳይሞላኝ እዚህ ቤት ግን አንድ ብርም አላነሳሁም፣ በማለት እያለቀሰች እንግዲህ ለአባትዋ መልሳለች ማለት ነው። እንግዲህ ለደረጀ ማለት ነው። አሁን ደስተኛ ነኝ እህቶች ቤተሰብ አግኝቼ ብዬ ነበረ። ግን እኔ ግን እናት አባቴ እንዳገኘሁ ሳይ ራሱ ደስ ይለኝ ነበረ፣ ልክ እንደ አባቴ። አሁን ግን በጣም ነው በዚህ አስር ውስጥ በዚህ በአስር ቀን ውስጥ ብዙ ነገር ነው ያየሁኝ ግን እኔ አንድ ብርም አልወሰድኩም በማለት እንግዲህ ለአባቷ ያለው ነገር ተናግራለች ማለት ነው። እና በጣም እንግዲህ ያው በጣም ከባድ ነው እንደነገርኳቸው ያው ሕይወት በጣም ብዙ ውጣ ውረድ ነው እና ምሳሌ እንግዲህ ለሁላችንም እንግዲህ ትምህርት ነው እንግዲህ ያው የዳጣ ሕይወት በጣም በጣም በጣም ለብዙ ሰው ውሃዬ እንግዲህ በራ እንኳ ኩታና ታጋ እንግዲህ ምን ሆነሽ ነው? ግቢ ያላት ገባች ማለት ነው። እንግዲህ እኔ እንኮ ዳጣ አሳዝናኝ ነው፣ አሳዝናኝ ነው በማለት እንግዲህ እየነገረችው ይገኛል። ግን ማለት ብትወስቶ ግን ምን ችግር አለ? አይ ውሃ ይላታል እንግዲህ እኔ ዳጣ በጣም ወዳታለሁ። በጣም ሆን ሰላም ይስላት ሰላም በጣም ነው መወዳት፣ ውድድ ነው ማረግ፣ አቤጌሌስ ስላት አቤጌሌ መወዳት ያለው በማለት እንዴ፣ አላየሀትም እንዴ በጥፊ ስትመታኝ አላየሀትም? እንዴ እኔ አባዬ ስላለ ነው እንጂ በጥፌ የራሱ ብላት በማለት ታላቅ እኮ አይመታም በማለት እሷ እኮ ታላቂ አይደለችም በማለት እንግዲህ ለናታን መልሳለታለች። እህቴናት እኮ አዎ አይ ውሃ ሁኚ ቅሪ ብሎ ግን የረገመች ሰው አለ እንዴ? በማለት እንግዲህ ያው ውሃ ደግሞ በጣም ተወዳታ ሌዳጣየ ማለት ነው። አንተ ምን ይመስልሃል? የወሰድኩት ይመስልሃል? አትፍረጅብኝ። እቃ አንድ መርፌም ጠፍቶ አያውቅም። ሰላምም ሰላም ናት። ውሃንም ታቂያታለሽ። ናታንም እንደዚህ አይነት ነገር አያደርግም። አበጌልም ቢሆን ጨርሽ፣ ሰው እንደዚህ አይነት የምታደርግ ሰው አይደለች። ግቢው ደግሞ አስተማማኝ ነው፣ የተከበረ ግቢ ነው። ሌባ ገባ እንዳልን በምንም አይነት መልኩ መግባት አይችልም። እኔም ሆነ ማርታ ምን ልናስብ እንችላለን? ስለዚህ አንተ እኔ እንደወሰድኩት ጠርጠራ ማለት ነው። አላልኩም እኔ አላልኩም። ማመን አለማመን ያንተ ፋንታ ነው። እኔ ግን ምንም አልወሰድኩም በማለት እንግዲህ። ስለዚህ ሰላም ግን የምትኖረው የነበረ ቤት መጥቼ በጠበጥኳቸው አባዬ በማለት እንግዲህ አባዬ ግን አትቤ ብለኛል። ግን በቃ ችግር የለውም ወደ ነበርኩበት ቦታ መለሳለሁ። እናንተም ሰላም ከምነሳችሁ ችግር የለውም በማለት እንግዲህ ወደ ቤተ መልሳለሁ በማለት የኔ ልጅ እንደዚህማ አይሆንም ሲላት የእኔ ልጅ ነው ግን ያልከኝ አባይ ያለችው፣ እና ያው እሷ ሌላ ነገር አይደለም፣ ቤተሰብ ነው የራበኝ፣ ቤተሰብ ነው ያጣሁኝ። ደግሞ አልጋው ያምራል እዚህ ቤት ነው እንዴት የተወለድኩት? አይ አይደለም በማለት እሺ፣ በቃ በማለት በቃ አይዞሽ፣ ተረጋጊ፣ አንቺም እኔም ማርታ ሄጄ ላረጋጋት፣ በቃ አይዞሽ በማለት ግዴ ዳጣን እንግዲህ ያባብለዋታል ማለት ነው ያው ዳጣዬ እንግዲህ በጣም ነው የተሰማት ማለት ነው። እሷ እንግዲህ ቤተሰብ ነው፣ እናት፣ አባት፣ እህት፣ ወንድም እና በቃ ቤተሰብ በአጠቃላይ ቤተሰብ ነው ማለት ነው የራባት ማለት ነው። ያው ዳጣዬም የመለሰችው ይሄ ነው ማለት ነው እና በጣም ከባድ ነው ማለት ነው። በመሀል ውሃ በሩዚጊው አላት። እምብዩ አልዘጋም እና ኬክ ልጋብዛችሁ ነበር በቃ ተወኩት። አረ አውቀህ አሁንማ በቃ ተውኩት፣ እንቤ ዮናታን፣ እኔ ጣላሃለሁ በማለት ሰው ሁሉ ክፉ ይልሃል። ደግሞ እንዴ አንቺ ክፉ ክፉ ሚለኝ ኬክ ስላልጋበዝኩሽ ነው? አዎ ክፉ ይልሃል። እንዴ በቃ ሰው ሁላ ክፉ ከሚለኝ ዳጣና ሳምኛትና ከእሷ ጋር እንሄዳለን በማለት ነው። በሩ ልዝጋው ስትለው፣ አዎ ዝጊው በማለት እንግዲህ ወደ ውጭ ማንኛውም ነገር እንዳይሰማባት ያውሃ ማለት ነው እንግዲህ። ምንድነው ደረጃ የትላለች ማርታ እንግዲህ ማርታ ሊያረጋጋት ነበረ ደረጃ ወደ ክፍሏ የገባ ማለት ነው። ምንድን ነው የምትለኝ እስቲ ንገረኝ፣ እስቲ ቁጭ በይና እናውራ፣ ልጆቹም እንዳይሰሙ ሲል አልቀመጥም፣ ቢፈልጉ ይስሙ ልጆቹም በማለት እኔ አሁን የምፈልገው ፖሊስ ጠርተ ከዚህ ቤት እንድታስወጣልኝ ወዳጣ የምፈልግ በማለት እንዴ ምን መሰለሽ ይላታል። ግን ነገሮቹ በተለያየ አቅጣጫ ማየት አለብን። እቺ ልጅ እኮ ወስታው ላይሆን ይችላል። ስለዚህ እንዴ ደረጀ፣ ምን ሆነ? ዓይንህን እንኳን ክፈት። እቺ ልጅ ማናት? ምንድነች? ለምንድን ነው ከልጆቼ የምትኖረው? ምንም አትበለኝ። እኔ እናት ነኝ ለልጆቼ፣ ለእኔም፣ ለቤቴም ለልጆቼም ማስባለው ንብረት ንብረቴ ዘረፈች እና ቀደሞ ልጆች አንድ ነገር ብታረግብኝ አሁን ፖሊስ ሳልጠራ ቀድሜ አንተ ጠርታ አስወጣልኝ፣ ስትል አይ በፍጹም በፍጹም እንዳታረግ ይሄንን በማለት እንግዲህ እን ደረጀ ግራ እያጋባኝ እኮ ነው የጠፋው እቃ በጣም እኮ ብዙ ንብረት ነው፣ ብዙ ገንዘብ ነው። ተረጋጊ በቃ በማለት እኔ እኮ በጣም ነው ግራ ያጋባኝ ደረጀ በማለት እንግዲህ ማርታ መልሳለታለች። ማርታ በፍጹም አለቃትም እያለች ነው ፖሊስ ጠርቼ በፖሊስ ነው እንግዲህ ከቤት የማስወጣት ነገ ከነገ ወዲያ ንብረት የዘረፈች ልጆች ሳንድ ነገር ብታደረግብኝ በማለት እንግዲህ ይህ ላይ ያደረገችው አበገሌ ናት። ግን እሷ እንግዲህ ምንም ነገር አልተነቃባትም። እስካሁን ግን ትንሿ እህቷ አይታታለች ውሃ አይታታለች ማለት ነው ምን እንደምታደርግ የነበረ ክፍሏ ገብታ። መጨረሻ ላይ ግን ያው ዞሮ ዞሮ አይቀርም እንግዲህ ደረጀም እንግዲህ ክፍሏ፣ እናቱ ክፍል እንግዲህ እዛው ክፍላቸው ተጠርታ ሻንጣ ሽን ክፈቼ በማለት እንግዲህ ሻንጣዋ እንግዲህ ስትከፍተው ጠቅላላ እንግዲህ ከዛ ከመሳቢያ ውስጥ ያወጣችሁና እንዳለ ያወጣጣችሁ ጌጣጌጦች እንግዲህ በሻንጣ ጠቅጠቃ እንግዲህ ወደ ሌላ ቦታ ልታሸሸው ስትል እንግዲህ እጅ በፍንጭ ተይዛለች። የያዛትም የገዛ አባቷ ነው፣ እንግዲህ ደረጀ ነው። እስቲ ክፈች ሲላት በጣም ብዙ ሰዓት ብዙ ደቂቃ ነው እንግዲህ የፈጀባት ሻንጣው ለመክፈት። በቃ ምንም ነገር እና ዞሮ ዞሮ እንግዲህ ዳጣ ሳትሆን የወሰደችው እንግዲህ እዛው አበጌሌ ናት። እንግዲህ እሷ እንግዲህ ይሄ ነገር እንግዲህ ዳጣ እንግዲህ ለእሷ ለማስጠቆር ነበር ይሄ የሰራችው ሴራ ማለት ነው። ግን አልተሳካም፣ እራሷ ተጋለጠች ማለት ነው። እና አንዳንዴ ሰዎች በሰው ልጅ ላይ የሚያደርጉት ክፋት እራሳቸው ነው ዞሮ እንግዲህ ያው የሚያጋልጣቸው ማለት ነው። አሁን ይሄ ሁላ ያደረገችው እንግዲህ ዳጣን እንግዲህ እሷ ናት ሁሉም ነገር ወይም ደግሞ ጌጣጌጡ እሷ ናት የሰረቀችው። እኔ ድሮ አላመንኳትም ነበረ፣ ሌባ ናት ድሮ እስከ ጎዳና አይደለም የመጣች ብላ እንግዲህ ስታጣጥል ነበረ እንግዲህ ቤተሰቡ ሁላ የሞላችሁ እሷ ናት ማለት ነው። እና ግን ዞሮ ዞሮ በገዛ ሻንጣዋ ላይ ተገኘ ማለት ነው። አቤጌሌ የምትባል እንግዲህ የዳጣ ልብስ ሁላ እንግዲህ ለምንድን ነው ከልብሴ ጋር የቀላቅልሾች የጎዳና ምን ይኖርባት ምን አይነት በሽታ ይኖርባት ሳይታወቅ እንዴት ከልብሴ ጋር ትቀላቅ? ያለች በማለት እንግዲህ ሰላም ላይ በጣም ነበር የጮኸችባት ባት ማለት ነው። ግን ዞሮ ዞሮ ራሷ ተጋለጠች ማለት ነው። ያው ጠቅላላ የተገኘው ጌጣጌጡ እንግዲህ ያው እሷ ራሷ በጌሌ ላይ ነው ማለት ነው። ያው የማርታ ልጅ የራሷ ራሷ እንግዲህ በሻንጣዋ ጠቅጥቅ አላት የገዛ ልጇ ነው ያነሳችው ማለት ነው። እና ተገኘ ያው ዳጣዬም እንግዲህ ነጻ ወጥታለች ማለት ነው። ያው ንጹህ ሰው መቼም ልቦናው ንጹህ ሰው ንጹህ ነው ምንጊዜም ማለት ነው።